እንዴት ከፕሮቴስታንት ወደ ኦርቶዶክስ ለመምጣት ቻለ?

እሺ ሰውሽም አኪያ ወይም ማን እሺ። በጣም ደስ ይላል። እንዴት ከፕሮቴስታንት ወደ ኦርቶዶክስ ለመምጣት ቻለች? በመጀመሪያ ቲክቶክ ላይ ባለው በእናንተ የናንተ እንዲህ ቤት እመለከት ነበረ። ከዛ በኋላ ደግሞ ያንን በደንብ እየተከታተልኩና በራሴ አንዳንድ ነገሮችን እያየሁ መጽሐፍ እያየሁ በዛ ነው። እንኳን ደህና መጣሽልን። እንኳን ጌታ ኢየሱስ ክርስቶስ ወደ እውነተኛዋ ቤተክርስቲያን መራሽ። ይሄ ከወንድሞችሽ ከእህቶችሽ የተበረከተ ስጦታ ነው። ለማንሳት እንሞክራለን። እግዚአብሔር መንፈስ መንፈስ ቅዱስ ከሁላችን ጋር ይሁን። ጌታ እንግዲህ እርሱ ባወቀው ለእኔም ለየዋዲም እርሱ አንደበት ይሁንን። የዋዲ ወደ አንተ ልምጣ፣ ጥያቄዎቹን ሰምታለህ አይደል? አዎ ሰምቻለሁ፣ ሰምቻለሁ። እሺ፣ በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋርም ይሁን እንዳለው ጋዲ እግዚአብሔር አምላክ በመካከላችን ተገኝቶ የሚረባንን የሚጠቅመንን እሱ ያስተምረን። ዛሬ የነገረ ድህነት መግቢያ እንደሆነ ስቶሪውን ማየታችሁት ከሆነ መግቢያ ነው። አጠር ያለ እና እንደ መግቢያ ሊሆነን የሚችለው ነገረ ድህነትን አንደርስታን ለማድረግ እንደ መግቢያ የሚሆንን ነው። የተወሰነ ምን እንነጋገረው፣ ሁላችሁም ደግሞ በደንብ ያውቅ። የሚቀጥሉት የነገረ ድህነት ኦርቶዶክሳዊ የነገረ ደህነት አስተምሮ ለመረዳት ይሄንን ክፍል አይ ቲንክ እንደ መግቢያ ጥሩ ነው ብዬ አስባለሁ። ስለዚህ ሁላችንን እግዚአብሔር አምላክ ይርዳን። በአጭሩ ፈጠን ብዬ የተወሰኑ ሀሳቦችን ላንሳ። መጀመሪያ ያው ነገረ ድህነት ከተባለ መዳን ከተነገረ አስቀድሞ ምን ያስፈልጋል ማለት ነው መታመም ኦኬ። ወይም ደግሞ በሽታን ህመምን፣ ልናመጣ ይገባል። ስለ አንድ አካል መዳኑን የምንናገር ከሆነ አስቀድሞ ምን አለ ማለት ህመም፣ በሽታ ወይም ደግሞ የሚፈወስ ነገር አስቀድሞ ሊኖር ያስፈልጋል። ልክ አባቶቻችን አምላክ ሞተ ለሚለው ጥንቱ አስቀድሞ አምላክ ሰው ሆነ ይቀድማል። ጥንቱ አምላክ ሰው ሆነ ነው። አምላክ ሰው ሆነ ሳትል አምላክ ሞተ አትልም። ልክ እንደዚያ ነገረ ድህነት ለማለት አስቀድሞ ነገረ ሞትን ወይም ደግሞ ነገረ ውድቀትን የግድ ማወቅ ደግሞ ትንሽ ያስፈልጋል። ከዛ አንጻር ለመመልከት እንሞክራለን። እንግዲህ መጽሐፍ ቅዱስ ስለ ሰው ልጆች አፈጣጠር፣ ስለ ፍጥረታት አፈጣጠር ከምድርና ከሰማይ በሰማያትም ስላሉ ፍጥረታት፣ በምድርም ስላሉ ፍጥረታት ዘርዝሮ ስለ ሰው ልጆች አፈጣጠርም በሚገባ ሲናገር ሊቀነቢያት ሙሴ ሲናገር እንመለከታለን እና ስለ ፍጥረታት አፈጣጠር ሳይሆን ስለ ሰው ግን ከፍጥረታት ሁሉ ከፍ ማለት እና በፍጥረቱ ከፍጥረታት ሁሉ ልዑል ፍጥረት እንደሆነ በጣም ብዙ አባቶች ስለ ክብሩ፣ ስለ ቅድስናው፣ ስለ ልዕልናው ብዙ አባቶች ተናግረዋል። ስለ ሰው ልጆች አፈጣጠር ማለት ነው። አንድ ከአፈጣጠሩ እየጀምሩና ሰው የተፈጠረው እንዴት ነው? በእግዚአብሔር መልክና አምሳል ወይም ደግሞ አራያና አምሳል አደለ? የሰው ልጅ የተፈጠረው ልክ ምን ብሎ ይናገራል? ጎርጎሪዎስ ዘኑሲስ ማለት ነው በሃይማኖት አቦ ምዕራፍ 36 ከቁጥር 12 እንዲህ ብሎ ይናገራል ምንትኑ ይከብር እምዝንቱ ማይረግ አይ ምካህ ዘያአቢ እምዝንቱ ትምክት ይለ ከዚህ የሚበልጥ ክብር ከዚህ የሚበልጥ ትምክት ከወዴት ሊገኝ ይችላል? ይለ የትኛው ነው ከዚህ የሚበልጥ ክብርና ከዚህ የሚበልጥ ትምክት ከየት ሊገኝ ይችላል ብሎ የተናገረው። ንግበር ሰብአ በአራያነ ወበአምሳሌ ነው የሚለው ማለት ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር ከሚል ከፍጥረት ሁሉ ከፍታ ወይም ደግሞ ከፍጥረት ሁሉ የበለጠ እንደሆነ የሚያሳይ ጥቅስ በጭራሽ ሊኖር አይችልም። ምንም ነገር ስለ ሰው ልጆች እንኳን ባይጻፍ እግዚአብሔር ሰውን በመልኩና በአራያው ፈጠረ የሚለው ብቻ የሰው ልጆች ከፍጥረታት ሁሉ የከበረና የተለየ መሆኑ አራያ ምሳሌ መሆኑ በቂ ነው። ልክ እመቤታችን ምንም ስለ እመቤታችን ምንም ነገር እንኳን ባይጻፍ ድንግል ማርያም አምላክን ወለደች የሚለው ጥቅስ ብቻ ከፍጥረታት ሁሉ ክቡራን ከሚባሉ ሁሉ ከክብር በላይ መሆኗን እንደሚገልጽ ሁሉ ሰው ራሱ በእግዚአብሔር አርአያና አምሳል መፈጠሩ ራሱ ክብሩን ልዕልናውን በጣም የሚያስደንቅና የሚገርም እንደሆነ ይናገራል። ቅዱስ ባሲሊዮስም ኦን ሂማን ኮንዲሽን በሚለው መጽሐፉ ምን ብሎ ይናገራል? የሰው ክብሩ እንዲህ ብሎ ይገልጸዋል። የእኛ ሰውነት ሙሉ በሙሉ በእጆቹ ያበጃጀው ዘንድ የተገባ ሆነ። አንዱን መልአክ እንዲያበጃጀን አላዘዘው። ምድር ራሷ እንደ በራሪ ነፍሳት አላበቀለችንም። የመላእክት አለቆችም ይህን አድርጉ ያንን ስሩ ብሎ አላዘዛቸውም። እንደ ሰዓሊና ቀራጺ በአምላካዊ እጆቹ አፈርን አነሳ። የተሰራበትን መንገድ ስታይ ሰው ምን ያህል ክቡር እንደሆነ ትመለከታለህ። የተፈጠረበትን አፈር ስታይ ደግሞ ሰው ምን ያክል ከንቱ እንደሆነ ትመለከታለህ። እንግዲህ እግዚአብሔር ሰውን ሲፈጥር ልዕልናውም እንዲያስታውስ ፕላስ ደግሞ ፍጡሩነቱም እንዳይረሳ በሚያደርግ ሁኔታ ነው የፈጠረው። ማለት ሰው ከፍጥረታት ሁሉ የከበረ ነው፣ እውነት ነው። ግን ይሄንን ክብሩ ግን ለመውደቁ ምክንያት እንዳይሆነው ደግሞ የፈጠረበት መንገድ ደግሞ ምን ትህትናው ወይም ደግሞ ፍጡርነቱን በሚያሳይ መልክ ነው የፈጠረው። ለዛ ነው ቅዱስ ባሲሊዮስ ምን ብሎ ይናገራል። የተሰራበትን አሰራሩን መንገዱ ስትመለከት ከፍጥረታት ሁሉም ምን ያክል የከበረ እንደሆነ ተመልከታል። ሰው ደግሞ የተበጀው ደግሞ ከአፈር መሆኑ ስታይ ደግሞ ምን ያክል ከንቱ ፍጥረት እንደሆነ ትመለከታል እና በእጆቹ አበጃጅቶ የፈጠረው ታላቅ ፍጥረት ኦኬ ፍጡርነቱ እንዳይረሳ እግዚአብሔር አምላክ የሰጠው ሕግና ስርዓት አለ፣ ሕግና ትእዛዝ አለ። እና ይሄ ታላቅነቱን ታቢዮ በትዕቢት እንዳይወድቅ ደግሞ አፈጣጠሩን ትመለከታላችሁ። ለምሳሌ አባ ጊዮርጊስ ዘጋሥጫ ምን ብለው ይናገራሉ? የሰው ልጅ ከፍጥረታት መጨረሻ መፈጠሩ ከፍጥረታት የከበረ መሆኑን ማሳያ ነው። ፕላስ ደግሞ ወይም ደግሞ ፍጡርና ኢምንት መሆኑ ደግሞ የሚያሳይ ነዋል ለምሳሌ ከትንኝ በኋላ ሰው መፈጠሩ እንግዲህ ትንኝ እንኳን ወይም ደግሞ የሆነ ነገር እንኳን በፍጥረት መፈጠር ምንም ያክል አስተዋጽኦ እንደሌለውና የፍጥረታት ሁሉ መጨረሻ እንደሆነ እንዲያውቅና እንዲረዳ ያደርገዋል። ነገር ግን ደግሞ ለእርሱ የሚያስፈልጉትን አስቀድሞ እግዚአብሔር አምላክ አዘጋጅቶ ፈጥሮ እሱን ማምጣቱ ደግሞ ምን ያክል ታላቅ ክብር እንደሆነ ትመለከቱበታላችሁ ብሎ ብለው አባ ጊዮርጊስ ዘጋሥጫ ይናገራሉ። አንድ የመጨረሻ ስለ ውድቀቱን ሊረዳው አልቻለም ነበረ። እኛም አለ እኛም የእነርሱን ካለመታዘዝ በፊት የነበራቸውን ጥፋት የሌለበት የበረከት ሕይወት ለመገመት አይቻለንም። ጀስት ኢማጂን አዳምና ሔዋን ከመውደቃቸው በፊት አሁን ላለንበት ሕይወት ወይም ደግሞ ከውድቀት በኋላ የሚያገኛቸውን ድቀት በጭራሽ ሊገምቱትና ሊያስቡት በማይችሉት ሁኔታ ነው። ልክ እኛም አዳምና ህዋን በገነት ያላቸውን ክብራቸው ለመገመት ማለት ከምን ገምተውና ከምናስበው በላይ እንደሆነ ልናውቅ ይገባል። ማለት ሶ እንዲህ አክብሮ የፈጠረውን ፍጥረት ኦኬ ከፍጥረታት ሁሉ ገዢ፣ የበላይ አድርጎ የፈጠረውን ፍጥረት ግን ታብዮ ደግሞ ወይም ደግሞ ምክንያት አግኝቶ ደግሞ እንዳይወድቅ እግዚአብሔር አምላክ የፍቅር ህግ የምትባል አንዲት ህግ ሰጠች ሰጠው ሰጠው። ይህችን ዕጸ በለስ አትብላ በበላህ ጊዜ ግን ሞትን ትሞታለህ የሚል ዘፍጥረት ምዕራፍ ሁለት ከቁጥር 17 ከቁጥር 17 ላይ ይህንን ዕጸ በለስ እንዳትበላ በበላህ ጊዜ ግን ምን ትላለህ ሞትን ትሞታለህና ብሎ እግዚአብሔር አምላክ የፍቅር ህግ ሰጠው ማለት ነው ይሄ ቅዱስ ዮሐንስ አፈወርቅ ሲያብራራ ይሄንን ህግ መስጠቱ እግዚአብሔር አምላክ በአዳም ላይ ክፋት አስቦ አይደለም አለ ፍቅሩን ሊያጠይቅ ለእሱ ያለው ፍቅር ለማሳየትማ፣ እግዚአብሔር አምላክ ከፈጠረው ፍጥረት እንዳይገዛ እንዳይበላ የከለከለው በጭራሽ ፍጥረት የለም። ሁሉም ግዛ፣ ሁሉም ብላ ብሎ እግዚአብሔር አምላክ ስልጣን ሲሰጠው ትመለከታላችሁ። የሚከለክለውን ግን አንድ ነች። እሷም የሰው ልጅ በጥቂቱ ለእግዚአብሔር እንኳን እንዲታመን ይችን ህግ፣ ባይሰጠው ፍጥረት ፈጣሪ ነኝ ብሎ እንደ ሳጥናኤል የሚክድበት ምክንያት ይኖረው ነበር። ነገር ግን አንድ ነጻ ፈቃድ እንዳለው የምታጠይቅ፣ ሁለተኛ ደግሞ ሰው ወደው ፈቅዶ እግዚአብሔርን እንዲከተለው፣ ሶስተኛ ደግሞ ለጥፋቱ ለውድቀቱ ምክንያት እንዳይሆነው ምናለው እግዚአብሔር አምላክ እንዳለ ከሱ በላይ ፈጣሪ እንዳለ እንዲያውቅ ይህች የፍቅር ህግ ተሰጠችው። ይህችን በበላህ ጊዜ ግን ውጤቱም ጭምር ተነገረው፣ ሞትን ትሞታለህና ብሎ እግዚአብሔር አምላክ አዘዘው። ሶ ዲያብሎስ መጣና ያገኘውን ክብር ያለውን ታላቅነት ተመልክቶ ሁሉም ያገኘውን ክብር ሊጥለው ስለፈለገ እግዚአብሔር አምላክ ካዘዛችሁ ነገሮች የከለከላችኋለሁ ብለው ይጠይቃችኋል። ሔዋን ትናገራለች እና በጣም ከሚያስቡት በላይ ታላቅ ውድቀት ውስጥ ይገባሉ። ማለት በሰይጣን ማሳሳት ምክንያት ማለት ይህንን ውድቀታቸው ምን ምን አስከትሎባቸዋል? ወይም ደግሞ ይህንን በማፍረሳቸው ይህንን ባለመታዘዛቸው ምን ምን አስከትሏቸዋል? ምን ምን አስከተለ የሚለው አሁን ወደ ህመሙ ልንመጣ ነው ማለት ነው። መዳን ወደሚያስፈልገው ነገር ልንመጣ ነው ማለት ነው። ከሁሉም አስቀድሞ እግዚአብሔር አምላክም እንዳዘዘው ይህንን እንዳትበላ፣ በበላህ ጊዜ ግን ሞትን ትሞታለህ ብሎታል። ያው የሁሉም መንስኤ ወይም ደግሞ የሁሉም የዚህ የአለመታዘዙ ውጤት ወዴት ነው የሚመራው? ሞት ነው ባይዘውት ልካ ሐዋርያ ቅዱስ ጳውሎስ እንደሚናገረው በአንዱም በደል፣ ሮሜ መልእክት ምዕራፍ 5 ቁጥር 17 ማለት በአንዱም በደል ሞት በአንዱ በኩል ከነገሰ እንደነገሰ ይልና፣ ቁጥር 19 በአንዱ ሰው አለመታዘዝ ብዙዎች ደግሞ ምን ሆኑ? ኃጢአተኞች ሆኑ ይላል። ስለዚህ በአንዱ መታዘዝ ደግሞ ሁሉም ጻድቃን ይሆናል ብሎ ይናገራል። ሶ በአንዱ አለመታዘዝ ምን ወደ ዓለም ገባ? ሞት በሞትም ምክንያት ኃጢአት ማለት ነው፣ ሞት ይገባል ከዛ ኃጢአት ደግሞ የኃጢአት ውጤቱ ደግሞ የኃጢአት ደመወዙ ምንድን ነው? ሞት ነው። ሰ ሞት ይነግስባቸዋል። ኃጢአት በጣም የሚቆራኛቸው ወይም ደግሞ የሚያጠቃቸው ሰዎች ይሆናሉ ማለት ነው እና መጀመሪያ መዋቲነትን ሞተ ስጋ ሞተ ነፍስን ነፍሳቸው ከእግዚአብሔር መለየትን ስጋና ነፍሳቸው ደግሞ መለያየት እንዲችሉ መሞት የሚችሉ ሆኑ ማለት ነው ሞት ነገሰባቸው። ሞት ነገሰባቸው። ይሄንን አስከትሎባቸዋል፣ ሞት ማለት ነው። ቀጥሎ የባህሪ ጉስቁላ ሞት የሚለውን ግን ቅዱስ ዮሐንስ አፈወርቅ ሲያብራራ እንደ አዳም ራሱ ለምን መዋቲ ወይም ደግሞ መዋቲነት ያለው አድርጎ ፈጠረው እንዲህ ሞት ለምን አድርጎ ፈጠረው የሚለውን ሲያብራራ እንዲህ ይናገራል። አዳም የተፈጠረበት ስቴት ጽድቅን ወይም ደግሞ ትእዛዙን ቢጠብቅ ዘለዓለማዊ እንዲሆን ባይጠብቅ ደግሞ መዋቲ እንዲሆን አድርጎ በማይከለ መዋቲና ኢመዋቲ መካከል አድርጎ ነበር የፈጠረው፣ ይላል። በዚህ ስቴት ወይም ደግሞ በመዋቲና በኢመዋቲ መካከል አድርጎ መፍጠሩ ምን ይጠቅመዋል፣ ምን ያደርግለታል ቢባል ለሰው ያለውን ፍቅሩ የሚያጠይቅ ነው። አሁን ሰውን የማይሞት አድርጎ ፈጥሮት ቢሆን፣ የማይሞት አድርጎ ፈጥሮት ቢሆን የሰው ልጅ ምን ይገጥመው ነበር? ኃጢያት በባህሪው ዘልቆ ይገባና ከዛ

በቃ ያዛል ከሕይወት ዛፍ ሄዶ እንዳይበላ። ምክንያቱም የሕይወት ዛፍ ከበላ ምን ይሆናል ማለት ነው? ዘላዓለማዊ ይሆናል ማለት ነው፣ እማይሞት ይሆናል። ዘላዓለማዊ ከሆነ ደግሞ ለመፈወስ አይቻልም፣ ከባህሪው ጋር የተቆራኘ ስለሚሆን። ኃጢአት ወደ ባህሪው ዘልቆ ገብቷል። ኦፍ ኮርስ፣ ወደ አዳ በዚህ ኃጢአት ወደ ባህሪው ዘልቆ የገባ ማንነት ሄዶ ዘለዓለማዊነት ቢበላ ዘለዓለማዊ ፍርድ ውስጥ ይገባል ማለት ነው ዘላለም ስለዚህ ቅዱስ ዮሐንስ አፈወርቅ የሰው ልጅ የእግዚአብሔርን ዙፋን እንኳን ተመኝቶ ለሰው ልጅ ያለውን ፍቅር እንዳልቀነሰ ትመለከታላችሁ ይላል ለሰው ልጅ እስቲል አሁንም ሲያዝንለት ትመለከታላችሁ የሕይወት ዛፍ በልቶ በዚህ በኃጢአት ማንነት ዘላለም እንዳይቆይ ሲያባረረው ተመለከታል ሰው ከገነት ማስወጣቱ ራሱ የእግዚአብሔር ፍቅሩ የእግዚአብሔር ቸርነቱ የሚያጠይቅ የሚያመለክት ነው ማለት ሞት ነገሰበት ሞቱ የኃጢአቱ ውጤት ነው ማለት ነው። ሞዋት የሆነ በተፈጥሮ የሚሞት ሆነ ማለት ከዚያ የባህሪ ጉስቁልና በባህሪ የጎሰቆለ ሆነ። ምን ማለት ነው? በባህሪ የጎሰቆል ሆነ። እግዚአብሔር አምላክ ሰውን በአርያችን እንደ ምሳሌያችን እንፍጠር አለ ይላል ቅዱስ ዮሐንስ። አርአያ የሚለው አርአያ የሚለው ምንድነው? አለ የባህሪ ገንዘብ የባህሪ ገዥነቱ የእግዚአብሔር የባህሪ ገዥነቱ በጸጋ እንዲገዛ ፍጥረታትን ሹሞታል እና ይለ አርአያ ማለት እሱ ነው። ስለዚህ በፍጥረታት የጸጋ ገዢ ነው። አምሳያ በአምሳላችን ማለት ደግሞ ይላል እግዚአብሔር በባህሪው ርህሩህ፣ ቸር አፍቃሪ ነው። ነገር ግን የሰው ልጅ ወይም ደግሞ አዳ በዕለት ተዕለት ህይወቱ እግዚአብሔርን ወደ መምሰል ህይወት ማደግ የሚችልበት ጸጋ ነበረው ማለት እግዚአብሔርን ወደ መምሰል በቸርነት፣ በርህራይ በፍቅር በነዚህ የእግዚአብሔር ባህሪያት በሆኑ በነዚህ እግዚአብሔርን የመምሰል አምሳያ ማለት እሱ ነው። ወደ እግዚአብሔር መምሰል ህይወት ማደግ የሚችል ፍጥረት ነበረ ማለት ነው። እንደዛ ተደርጎ ተፈጠረ ዘንድ። ሲበድል ግን እነዚህን ሁለቱም ነገሮች አጣቸው። የእግዚአብሔር አርዓያነቱ ገዢ የነበረው በፍጥረታት ሁሉ ገዢ የነበረው አዳም ጭራሽ ለእነሱ ይገዛል። የሚገርማችሁ እንዲገዛቸው የተፈጠሩት ፍጥረታት ሁሉ ጭራሽ እነሱን ማምለክ ለነሱ መገዛት ጀመረ። ፀሐይ ጨረቃ ከዋክብት ጥጃ ምናምን ሰው ማምለክ የሚጀምረው ከዚህ በኋላ። ይሄ የጸጋ ገዥነቱ ሲገፈብ፣ ወደ እንደዚህ አይነት ድቀት ውስጥ ይገባል ማለት። ሰውነቱ ባህሪያቱ ተስማምተው እርስ በርሳቸው የሚገዛዙ የሚስማሙለት የነበረው በአለመታዘዝ ምክንያት ማለት ነው። እግዚአብሔርን አልታዘዝም በማለቱ አደለ ወደዚህ ውድቀት ውስጥ የገባል የገዛ ባህሪያቱ የገዛ ጠባያቶቹ ደግሞ አልታዘዝ አሉት። ጨራሽ ማለት ለጽድቅ አልታዘዝም ወደ ኃጢአት የሚያደል ሆኑ ፍትወቶቹ አመፁበት በላዩ ላይ ማለት ከዛ በፊት እራቆቱ ነበር አይደል? ዘፍጥረት ምዕራፍ ሁለት ከቁጥር 25 አዳምና ሔዋን እራቆታቸው ነበሩ አይተፋፈሩም ነበር ይላል። ዘፍጥረት ሶስት ምዕራፍ ሰባት ሄደን ስንመለከት ከሰባት እስከ አስራ አንድ ግን ምን የሚል ቃል እናገኛል እራቆታቸውም ሆኑ መተፋፈርም ጀመሩ እና ለራሳቸውም አገለደሙ ይላል አይ ፍትወታት ሲነግሱበት ማለት ኦኬ ተገዝተውለት ተስማምተውለት የሚኖሩት በራሱ ላይ አልታዘዝም ማለት አይ እግዚአብሔር አልታዘዝም ስትል ፍጥረታት ራሱ አይታዘዙም በጭራ ፍጥረታት አይደለም የራስህ ሰውነት አይታዘዝም የእግዚአብሔር ፍጥረት ስለሆነ ለዛ ነው ቅዱሳን ወደ ቅድስና ወደ እግዚአብሔር መምሰል እያደጉ ሲሄዱ ፍጥረታት አይደለም ሰውነታቸው አይደለም ፍጥረታት እራሱ ይገዙላቸዋል። አየህ ወደ እንደዚህ አይነት ጸጋ ትደርሳለህ ማለት ነው። በጣም በሚገርማችሁ የአምላክ ድምፅ የሚናፍቀው አዳም በገነት መካከል የእግዚአብሔር ድምፅ የሚያስፈራው የሚያስደነግጠው ሆነ። አየህ ለምን ፈራስ? እዛ ዘፍጥረት ምዕራፍ ሦስት ከቁጥር አስራ አንድ ጀምረህ ወዴት አለ ብለው እግዚአብሔር ፈርቼ ተሸሸጓር ሸሸው። ከእግዚአብሔር የሚሸሽ ሆነ፣ የሚፈራ የሚደነግጥ ሆነ ማለት ሰው ባህሪው የጎሰቆለ ሆነ ማለት ነው። ከዚያ ስደተኛም ሆነ አዳም፣ ስደተኛ ሆነ። ምን ማለት ነው? እግዚአብሔርን የሚያክል ጌታ ገነትን የሚያክል ቦታ ጥሎ እንዲወጣ ሆነ ማለት። ይህ የተቀደሰ ስፍራ ከእግዚአብሔር ጋር ከመላእክት ጋር እያመሰገነ የሚኖርበትን ስፍራ ጥሎ ኃጢአቱ የሚያሳድደው ሰው ሆነ። አዳማ ስደተኛ ሰው ኃጢአቱ የሚያሳድደው ሆነ አዳም ማለት ነው። መንፈሳዊ እድገቱም ምን አለ አቆመ። ጭራሽ በአንፃሩ ወደ ቁልቁል የሚያድግ ሆነ በኃጢአት ላይ የሚበረታ ኦኬ። ቲዮሲስ ሳይሆን ወደ ዲያብሎስ ህይወት ወይም ደግሞ ወደ ከእግዚአብሔር የመራቅ ህይወት እንዲኖረው ሆነ ማለት ነው። መንፈሳዊ እድገቱ ከዛ በፊት በገነት እያለ ዕለት ዕለት እግዚአብሔርን የመምሰል ቅድም ቅዱስ ዮሐንስ አፈወርቅ አርአያ አምሳል ማለት ወደ እግዚአብሔር መምሰል ህይወት የሚያድግ የነበረው አዳም ጨራሽ ቁልቁል ዲያብሎስን ወደ መገዛት ወደ ዲያብሎስ ባርነት እንዲወድቅ ሆነ ማለት እንዲወድቅ ሆነ። ስለዚህ እነዚህ ሁሉ ውድቀቶች ደረሱበት። የሰውል ያ የከበረ ከፍጥረታት ሁሉ ከፍ ያለው በእግዚአብሔር እጅ የተፈጠረው ፍጥረት እንዲህ ያለ አዘግት ውስጥ ገባ፣ እንዲህ ያለ ውድቀት ውስጥ፣ እንዲህ ያለ ማጥ ውስጥ ገባ ማለት ነው። ሶ ይሄንን ሁሉ ስለተፈጠረበት እግዚአብሔር አምላክ ግን በከበረ እጆቹ የሰራውን ይህንን ታላቅ ፍጥረት ግን በከንቱ ሊተው አልወደደም። ሶ ከዚህ ነው ይሄንን የወደቀውን ሰው ሊያነሳው ሊያድነው ስለወደደ እግዚአብሔር ያንን ነው ነገረ ድህነት ወይም ደግሞ ይህን በእንደዚህ አይነት ሁኔታ ውስጥ ያለው ፍጥረት እንዴት አድርጎ እንዳዳነው የምንማርበት ትምህርታችን እሱ ምን ይባላል? ነገረ ድህነት ተብሎ ይነገራል። እንግዲህ የኦርቶዶክሳዊ ነገረ ድህነት ከሌሎቹ በጣም ለየት ያለ ነው። አሁን ወንድማችን ማን ነው የሚያድነው? እንዴት ነው ምንድን ነው የሚለው በደንብ አሪፍ አድርጎ ይገልጽልናል። እንግዲህ አወዳደቁ በተወሰነ መልኩ ይህንን ከተመለከትን፣ ታዲያ ይህንን የወደቀውን ሰው ደግሞ እንዴት ነው የሚድነው፣ ማን ያድነው የሚለውን ጋዲሳ በደንብ አድርጎ ይገልጽልናል። እግዚአብሔር ይስጥልኝ ቃሎት ያሰማለን። ይህዲ